አህለን ሀዋይብ እንዴት ናችሁ እንደት ቆያችሁኝ እያልኩኝ ዛሬ እንግዲህ ዘውጁና የሚለው ቻሌንጅ የሴቶቹ ቻሌንጅ እንግዲህ ወደ አህሙ መጥቷል ማለት ነው ላጢነት መናጢነት የሚለውም የኦስታዞቻችን መልክት እንግዲህ ወደ አህሙ የሄደ ይመስለኛል ማለት ነው ማሻ አላ ተባረከ ረህማን ብያለሁኝ አህሙ እንግዲህ ማግባት አለብኝ እድሜ ሄደ በዚህ እድሜ ካላገባሁ መቼ ላገባ ነው እና አሁን ላይ ለማግባት ያለሆኝ እስኪ እናንተ ምን ትመክሩኛላችሁ? ፈክዬስ ምን ትመክረኛለይ? ብለው እንግዲህ ዛሬ ከች ብለውልናል ማለት ነው። አሁን ፈክዬ እንግዲህ ልተኛ ትተረከዓቴን ሰግደህ ተኛ፣ ከዛ ላንታ ያለውን አላህ ስብሓን ተዓላ ይሰጥሃል ማግባት ከፈለክ ከወሰንክ ብላለች። እንግዲህ ነገር ግን እንደው አሁን አንቺ መቼ ታገቢያለች ሲላት እንግዲህ እኔ ከሰባት አመት በኋላ ብላለች። ያው እንግዲህ ሀያ ሰባት ሲሞላት ማለት ነው። ያኔ ልጠብቅሽ ብሎ እኮ እኔ ሰላሳ አራት አመት ይሆነኛል ብሏል። እንግዲህ ያው እሷ ጋር ያለውን ፊሊንግ ለማወቅ ይመስለኛል አህሙ ለአግባው እያለው። እንግዲህ አሰላሙ አሌይኩም ወረህመቱላ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋለው አልሐምዱሊላ ረብል ዓለሚን። እንዲሁም ክርስቲያን ወገኖች የሰላም ጤና ይስጥል ብያለሁ። ሁላችሁም በያላችሁበት ያለ ሀዝነትና ረህመቱ አይለያችሁ እያልኩኝ የዛሬን ቪዲዮን ከመጀመሪያ በፊት ለቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ አበረታቱኝ። ላይክ ሸር ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ሀገሬ የልጆች ጀዛኩም ላ ኸይር ማለት እወዳለሁኝ። ዛሬ እንግዲህ አህሙ ዘውጁና የሚለው ቻሌንጅ እንግዲህ ወንዶቹም ማግባት አለባችሁ በሚለው መሰረት እንግዲህ ወንድ ልጅ እድሜው ከደረሰ ና ለአቅማዳ ከደረሰ አቅማዳ ለደረሰ ስላችሁ ለዛ ነገር ብቻ አይደለም ወንድ ልጅ ሴቷን ልጅ ማስተዳደር ካለበት ከቻለ እና አቅማደውም ከደረሰ ማግባት አለበት እንደሚባለውም እንግዲህ አህሙ ደርሻለሁ ማግባት አለብኝ። ይበቃኛል ወንድ ላጤነት። አሁን ላይ የምኖረው ኑሮ እና ሚስትኖሮኝ ሚስት ኖሮኝ ልጆች ልጅ የምንኖረው ኑሮ አንድ አይደለም ብሏል። እንግዲህ ፈግዬንም ሊያማክራት ጠርቷት ነበረ መጥታለች። ለእኛም እንግዲህ ብዙ ብሏል። ምክንያቱም እኔ ሰብስክራይብ በተነሳበት ሰዓት አላሳሰበኝም እናንተ ያሰባችሁትን ያክልኝ፣ አላስጨነቀኝም። ምክንያቱም እኔ የሚያሳስበኝ ብዙ ጉዳይ አለ። የቤተሰብ ጉዳይ አለብኝ። እንደገና የራሴ ህይወት እያሳስበኝ ነው። እድሜ ሄደ፣ በቃ ማግባት አለብኝ። እንዲህ እስከ መቼ ነው ወንደላጢነት? ለራሳችሁ ብቻ የምትኖሩትና ሚስት አግብታችሁ ልጅ ወልዳችሁ የምትኖሩ ኑሮ የተለያየ ስለሆነ እያየሁት ነው። ማግባት አለብኝ ብሏል። እንግዲህ አህሙ ያው እኔ የምልህ እንደፈክዬ ነው እንግዲህ ኡስታዞቹም መስጊድ ሄደ በሴቶቹ በር በኩል ዱአ ድርግ ብሏል ብሏል እንግዲህ ኡስታዝ ኑር ቱርኪ ማለት ነው። ኡስታዞቻችን አላህ ጀዛቸውን ይክፈላቸውና አንዳንድ ነገሮች በቀልድ ነገር የሚናገሯቸው ትልቅ ቁም ነገሮች ናቸውና ያው አህሙ፣ እኔም የምልሕ እንግዲህ ዱአ አድርክ፣ ላንተ ያለችውን አላህ ይሰጥሃል። ሲሆን ከፈክ ይየጋ አላህ Subhanahu Wa Ta'ala ፈቅዶ ብትጋቡና የልጆች እናትና አባት ብትሆኑ በጣም ደስ ይለው ነበረ። እኔ የመቼም ዱአ እንግዲህ የሚሆነው የሁላችንም የወዳጆቻችሁ የአህሙና የፈኪ ወዳጆች አህሙና ፈኪ ተጋብተው ማየት ነው የምንፈልገው። እና እንግዲህ አህሙ ተረጋጋ። ቤተሰብ ግን አሁን ላይ ማለት ነው ካላት ፊሊንግ ከምናየው አቀራረብ ከምናየው አካሄድ ማለት ነው ጥያቄ ቢያቀርቡላት ነገሩ የሚበላሽ ያለውን የአሁኑን ቀረቤታቸውን የአሁኑ ግንኙነታቸውን የሚያበላሽ ይመስላችኋል ወይንስ ትቀበለዋለች? ምን ይመስላችኋል? ያኔ አንዳንድ እንትኖች እያየሁ ነበርና የበፊቷ ፈኪ አይደለችም፣ አድጋለች፣ ተለውጣለች በአእምሯ ማለት ነው እና ለአንተ ያላት ፊሊንግ እና ለአንተ ያላት አመለካከት የተለየ ስለሆነ አትፍራት፣ ድፈር እና ወይ ጠይቃት በወጣበት ይውጣ ወንድ ልጅ ቆረጠ እያሉ ነበር እና ይህ ሀሳብ ግን እኔ ሙሉ በሙሉ አልተቀበልኩትም። ምክንያቱም አሁን ገና ነው የተስማሙትና መጀመሪያም የተጣሉበት ፊሊንግ ይሄ ስለሆነ አሁን ደግሞ ከመታረቃቸው አህሙ ይህን ነገር ፈኪዬ ወደ ሀላል እናዙረው ሲል መልሰው የሚጣሉ ይመስለኛል ማለት ነው። እኔ የራሴን ማለት ነው፣ ሁላችን ማመለካከት ሊለያይ ይችላል እና እናንተ ምን ትላላችሁ? ሀባይ ማለት ነው እኔ አህሙ ላግባ ማለቱ ሀሳቡን ወድጀዋለሁ፣ ደግፌዋለሁ። ነገር ግን ረጋቤልና ከፈኪ ጋር ቢሆን አላህ ከፈቀደ ዱዓ በዱዓ ከበረታ የማይሆን ነገር የለም። በቃ አላህ ይለን ያርግልኝ ካለው ለሱ ልትሆን ትችላለች፣ አላህ ከፈቀደ ማለት ነው። አላህ ካልፈቀደ ደግሞ ያው በጓደኝነት ይቀጥላሉ ማለት ነው። ምክንያቱም እኛ ባልን እሱ ባለ አይደለም አላህ የርዝቃቸውን የያዘው እሱ ስለሆነ ማለት ነው። እና እንግዲህ መጥታም ፈክዬ ያው እሱ ብዙ አውርቻለሁ አንቺ አውሪያቸው እያለ ነበር እና አንቺ አሁን የምትኖሪው ኑሮ እና ላገባ ነው አላት። አረ እባክህ አደግህ፣ እንዲህ ደረሰህ እያለች እያሸፈችበት ነበርና፣ አሁን ላይ የምትኖሪው እና ልጆች ኖረውሽ የምትኖሪው ኑሮ አንድ ነው ወይ ሲላት አንድ አይደለም። አሁን ላይ ብትለብስ ትለብሳለህ፣ ባትለብሱን ትተዋለህ፣ ብትበላ ትበላለህ፣ ባትበላ ትተዋለህ። ነገር ግን ልጆች ካሉ ለልጆች እያልክ በደንብ ትሰራለህ፣ በደንብ ትኖራለህ። ምክንያቱም አላህ ስብሓንሁ ወተአላ ወደኛ ያመጣት ለኛ የሰጠን እንዱሁ አይደለም፣ ስጦታ ማለት ናት። ያላህ ስጦታ ስለሆነች የሚመጣው ልጅ ያላህ ስጦታ ስለሆነ ያላህ ስጦታን ደግሞ እኛ ኃላፊነት ተቀብለን ማሳደግ አለብን በስነ ስርዓት እና በቃ ይሄ ሀሳብ የኔም ሀሳብ ነበረ ብሏል። እንግዲህ እንደዛ ስትል እሱ የሚያስበው እንደዛ ነው። አሁን ላይ የምሰረው ስራና ያኔ አግብቼ ልጁ ልጅ የምሰረው ስራ አንድ አይሆንልኝም እና እድሜም ደርሷል። ማግባት አለብኝ እንግዲህ ሀያ ስድስቱን ጨርሼ ሀያ ሰባተኛውን እየበላሁ ነው ብሏል። እንግዲህ አህሙ ያው የሁላችንም ዱዓ የሚሆነው ምክንያቱም አሁን ላይ ሶሻል ሚዲያው ላይ መለጣጠፉ ብዙ ነገሩ ስለበዛ፣ ለዛም ራሱን ለመሰብሰብ፣ ራሴን ለመሰተር፣ ከብዙ ነገሮች ለመዳን ነው ብሏል። አዎ ልክ ነው። ወንድ ልጅ ከደረሰ መቀላጠፍ አለበት። በአማዳ ተደረሰ አታ ቤት እንኳን ባይኖረው ቤት ሊኖረው ይገባል። እንደኔ ወንድ ልጅ ለአማዳ ብቻ ደረሰ፣ ለዝልኛው ነገር ብቻ ደረሰ ሳይሆን ብዙ ነገሮች ማሟላት አለበት ነው የምለው። እንደኔ አንደኛ ቤት ሊኖረው ይገባል። ገንዘብ የሚተዳደሩበት ልጆች ሲመጡ የሚያሳድግበት ገንዘብ ሊኖረው ይገባል። ነገር ግን ቤት ግድ ሊኖረው አይባልም እንደው ቢሆን የሚለው ነው እንጂ ቤት ራሱ ባይኖረው የሚከፍለው ገንዘብ ካለው በኪራይ ቤት መኖር ይችላል ማለት ነው። ነገር ግን ከአጉል ነገር ለመጠበቅ ከዚህና ከምኑ ለመጠበቅ ወንድ ልጅ ለአማዳ ከደረሰ ያግባ ተብሏል። እንግዲህ ያው ኡስታዛችንም እንዳስተላለፉት ወንደ ላጤነት መናጤነት ነው እብሏል አንድ ኡስታዝ። እና ያንንም ስለገባው መሰለኛ አህሙ እንግዲህ የራሴ ህይወት እያሳሰበ ነው ማግባት አለብኝ ይበቃኛል፣ ወንደ ላጤነት ብሏል። እንግዲህ ያው ፈኪዬም የቻለችውን ያክል አስረድተዋለኝ። ነገር ግን አህሙ ከፈኪ ፍቅር ስላለው እሷስ እኔ ማግባለሁ የሚለው ከሆነ ጠይቃለሁ የሚል ፊሊንግ እንደዛ ነው ያሰብኩት አህሙ ጋ ማለት ነው። ነገር ግን ቆይ ቆይ እንደው ሌላ ሴት አስበህ ካልሆነ፣ አህሙ ፈኪን ከሆነ እቅድህ፣ እንደምትወዳት እንደምታፈቅራት እያወቅን እኛ ማለት ነው ፈኪን ከሆነ እቅድህ፣ ተረጋጋ ነው ምለው እንደኔ። ቆይና ትንሽ ስሩ ማለት ነው፣ ያኔ ማግባትም ቢኖርብህም ነገሩ እንዳይበላሻሽ ማለት ነው። እሱ አሁን ገና ከሰባት አመት በኋላ ብላለች፣ ምክንያቱም አሁን ላይ ገና ነኝ ስላለች ያው በፊት ታውቃላችሁ፣ ፈገን የምታውቋት ብዙ ነበር። ጭራሽ አላገባም ነበር ምትለው ሳ ብዙ አላማዎች አሉኝ፣ አላገባም ነበር የምትለው አሁን እንግዲህ ወደ አመታቶች ቀይረዋለች። አሁን ያም አመታት ደግሞ ወደታች ዝቅ ሊል ስለሚችል እንደኔ አረጋገው ነው ምለው አህሙ ማለት ነው። ምክንያቱም ነገሮች ከተበላሻሹ ደግሞ ለወዳጅ ለጠላቶቻችሁ በር መክፈት ነው የሚሆነው ማለት ነው ለወዳጆቻችሁ ማሳዘን ለጥላቶቻችሁ ደግሞ ማስደሰት ነው የሚሆነው ማለት ነው። እና ትንሽ መረጋጋቱ ሀይር ነው እላለሁኝ እንደኔ ማለት ነው። ያንተን እንግዲህ አላቅም። ሁሉም ውሳኔው ደግሞ አላህ ነው መጨረሻው የሚደመድመው ማለት ነው። ሀባይብ እና በቀጣይ እንግዲህ በአዲስ ቪዲዮ እንመጣለን። እንሻአላህ እነሱም በአዲስ ነገር ይመጣሉ፣ እኛም በአዲስ እንመጣለን። እስከዚያው ድረስ ሰላም ቆዩልን እያለን ለቻናላችን አዲስ የሆናችሁ የእኛንም የእነሱንም የፈክየንም አረቆስቁሱት፣ ወደ መቶ ኬ ማለት ነው። እሷ የሄዱት ስለ ሰብስክራይብ አንስታ የሄዱት የኔ አልነበሩም አውቄያለሁ፣ በቃ እስካሁን አብረውኝ ያሉት ወደፊትም የሚቀጥሉ ናቸው። እነኛ የኔ አልነበሩም፣ እንኳን ሄዱ ደስተኛ ነኝ ብላለች። እንግዲህ የምትወዷት የምታከብሯት የፈክየ አባይም እንግዲህ ያው አበረታቷት ለማለት ያክል ነው። እኛንም አበረታቱን። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ጀዛኩምላ